ዘንድሮ መቼም የማይሰማ ጉድ የለም፣ የማይታይ ነገር የለም። እኔ አላቅም ምን እንደምላችሁ። የሰማንያ ሶስት ሴቶች የራቆት ቪዲዮ የያዘ እንድግዲህ የቃሉ ይቅርታ፣ ሌላ ምን ስማለሁ? ያው ቪዲዮ ያዘ ካላችሁ ሁሉም ይይዛሉ። ቪዲዮ ምን ችግር አለው ትሉኛላችሁ። ዶክተር ሀቢባ ቤት የማይሰማ ጉድ የለም። ዶክተር ሀቢባ ያው ታቋዳላችሁ። የብዙዎቹ ሙንባ የምታብስ ደላላ፣ ብራቸው የበላቸው በሀዋ ላይ የተበሉ ብዙ እስከ መክሰስ የተደፈሩ የተሰረቁ፣ እዛ ቤት የማይመጣ ጎደለም እና እንግዲህ እስክሪኑ ላይ ወይም ደግሞ ተምሌድ ላይ እንዳስቀመጥልኩላችሁ ሀያ ሺ ህዝብ ባለበት ደግሞ ማታ የማርቆስ እየጉድ ወጥቷል ማለት ነው። እነዚህ ሴቶች በተለይ በራሱ ፎቶ ሳይሆን እሱም ተምሌድ ላይ ያለ ነጭ ቲሸርት ለበሰ ኦሳማ የሚባል አሜሪካ የሚኖር ኢትዮጵያው ያለ በሱ ፎሮ ፕሮፋይል እየተጠቀመ ሰውዬው እንዳያቸው፣ ሀቢባ አጠገብ የተቀመጠው ትልቅ ሰውዬ ነውና፣ በዛች ወጣት ፎቶ እየተጠቀመ እነዚህ ሴቶች እያወራ ቪዲዮ እነሱ ይከፍታሉ እሱ አይከፍትም። ብቻ ሰውዬ በጣም አስቸጋሪ ነው። ሴቶቹ ሲናገሩ ከትላንት ከሶስት ቀን በፊት አንዱ አመታ አስታርቅኝ ከሱ ጋር ተጣልች ያለው ከጓደኛ ይበላ በዛ ሰበብ ነው ይህ ሁሉም የወጣው ማለት ነው። ማርቆስ ሲባል ከዛ በፊት ማርቆስ የተጀናጀናቸው ሴቶች ቪዲዮ ይዞ ያስፈራራቸው በሙሉ ተጠራርተው ወደ አራት ሴቶች ነው ያቀረቡት። የአራትም ሴቶች የሚያናግርበት መንገድ የተለያየ ነው፣ ግን የአራቱም ሴቶች የሚጀናጅናቸው በዚህ ኦሳማን በሚባል ልጅ ነው ማለት ነው። እንግዲህ አስታርቂኝ ብለመጣችው ልጅ ጋ ቪዲዮ ከጨረሱ በኋላ ላይፍ ከወረጅ በኋላ በውስጥ መስመር ልጆቹ ያዋሯታል። እኛም እንደዚህ አድርጎናል ምናምን። ከዛ ሁሉም ከትላንት ወደ ቀረቡ እሱም መጣ። ሁሉም መረጃ አለኝ የሚል አንዱ አጭራሽ የእናቷም ድረስ ጀንጅኗል። የሞቱም ሊኖሩ ይችላሉ። አራት ሴቶች መድኃኒት ጠጥተው ያው አሉ። ታሟል። አንዱ ኢትዮጵያ የኮሌጅ ተማሪ ነች። እሷ ደግሞ እናቷም ድረስ ጀንጅኗታል ማለት ነው። እናቷ ድረስ። አንዱ ከዱባይ ነች ልጁ ማውቃታል ብለዋል። ይሄ ኦሳማ የሚባለው አውርታኛለች ያለ አንዷ ደግሞ ከአሜሪካ፣ መድኃኒት ተጠጡ። ለምን እንደሚጠጡ ታውቃላችሁ? ፎቶ ከያዙባቸው በኋላ በቃ ይበቃናል፣ ከአንደጋ ላይ እያወራን እያወራን ሲሉ የት፣ ከኔ ጋር እንጂ ከሌላ ሰው በስልክ ነው እንጂ በአካል እንዳይመስላችሁ፣ እንለያይ ሲሉት ያን ቪዲዮ ለመልቀቅ ያስፈራራቸው ይ መድኃኒት ተጠጡ። በዛ ምክንያት ነው። ይሄ መድኃኒት ጠጥተው የዳኑ ናቸው። ምናልባት የሞቱም ሊኖሩ ይችላሉ። አይታወቅም። እኔ መረጃ ያለኝም ሰውዬ በጣም እንትን ነው፣ እና እቀርባለሁ ብሎ ዛሬ ቀጥሮ ነበረ። ዛሬ ካልቀረብኩ ደግሞ ፎቶህን ፖስተዋለሁ ብላ ሀቢባ ተናግራ ነበር። ያው ማታም አልመጣም። ብዙ ጉድ ነው ሲወጣው በዚህ ሰውዬ። እውነት ለመናገር ማለት ነው፣ በመጀመሪያ እኔ ሰውዬ ብዙም አልፈርድበትም። ሴቶቹ ማለት ነው፣ ምንስ ሲሆን ምን ያላገባቸው በስልክ ብቻ ብጀማ እየረበሳችሁ የሆነ አክት እያሳያችሁ እራቁታችሁ እየቀረጻችሁ የምትልኩ ወይም ደግሞ አሁን የሚልኩ ሳይሆን ቪዲዮ እንደዚህ ከፍተው ሲያወሩ ነው የሚቀርጻቸው በቪዲዮ ማለት ነው። እናንተ ምን ሆናችሁ ነው ደግሞ? በአሁን ሰዓት ሁሉም ነገር መረጃ በሚወጣበት ሰዓት ግቢት የምትማሯ ኮሌጅ ተማሪ እራሱ ከዛ ምን ያደርጋችኋል? መጀመሪያ ከነሱ ይተዋወቃል። ከዚያ ከቤተሰብ ከወንድም መተዋወቅ ይፈልጋል ያስተዋውቁታል። ከሴቶቹ ሲጣላ ፎቶ ቪዲዮ ማጋ ነው የሚለቀው፣ ቤተሰብ ጋር ነው የሚለቀው እና አሁን ቤተሰብ ተላከባቸው። አዎ እዚህ ማታ መጡት ሁለቱ ናቸው ሶስቱ ናቸው መሰለኝ። ብቻ እጅግ በጣም የሚዘገንን በእንደዚህ አይነት የምታወሩ ሰዎች ሴቶች ካላችሁ ራሳችሁ ተዉ ራሳቸው ይታወዱ። እኔ ብዙም ሰውዬው ላይ አልፈረድ ከሆነ የምናገር ግን የሆነ አክ የተጠቀመው እንትን በጣም እንትን አለኝ። በሰው ፎቶ ሰውዬው እንደምታዩት ትልቅ ሰውዬ ነው፣ ሽበት አለው። ግን የምተዋወቃቸው በዚህ በወጣቱ ልጅ ነው እና ቪዲዮ ሁሉ ማያበራ ምክንያት ነው የሚያበዛው። የልጁ እጁ ላይ የሆነ የተነቀሰው ታቶ አለ መሰለኝ እጁ ፎቶ አንስቶ እሱ ነው ቪዲዮ እንትን ሲል እሱ እንዲመስላቸው እንደዛ የሚሸውዳቸው የነበረ እኔ ሰውዬው በጣም አይሆነ አጠቃቀሙ አግዱ። ከዛ የአራቱም የሚላቸው የተለያየ እንትን ናቸው እና የሁለቱ ተመሳሳይ። ብቻ ሰውዬው አደገኝ አደገኛ እና እራሳችሁ ተው። አሁን ትዳር ያላችሁ ካላችሁ ከዚህ ሰውዬ ጋር ምንድን ነው የምትሆኑት? ትዳራችሁ ነው የምትበትኑት። ልጆቻችሁ ነው የምትበትኑት። አይዶን ነው አላቅም። ከሰማንያ ሶስቱ ቪዲዮ ያዘች፣ ሰማንያ ሶስት ቪዲዮ ያዘች። ደግሞ ልጅ አለች እሷን መታለች። እኔ የማንም አልሰጥን ቪዲዮ እኔ ሁሉም ከሰጠሁ እኔ ከእሱ አልሻለም። ሀቢባ፣ አንቺ ስጭ ያልሽኝ ሰው እሰጣለሁ፣ የፖሊስም አካል ይሁን የማንም አንቺ ስጭ ያልሽኝ አካል ሁሉም እሰጣለሁ። ግን የማንም አለክ ብላለች ሀቢባ። ማትላኪ ያሺ ብላታለች ማለት ነው። አስባችሁታል። ሌላ ደግሞ ትልቅ ሴት አለች አዲስ አበባ ላይ። እናቴ ነች ብሎ የሚያስተዋውቃቸው እነሱ ደግሞ የእውነት መስሏቸው ነው። የእሷን ፎቶ ተልኳል ስልክ ቁጥርም። እሷ ደግሞ በኢትዮጵያ በህግ እንድትጠየቅ የሁሉም ሴቶች ሲያስታውቃል በቃ ልጄ ነው ይወድሻል፣ ምናምን ብላ የምታግባባ ሴት አለች። ከኢትዮጵያ እናቴ ነው የምላት ግን እናቱ አይደለችም። አሁን ከዚህ ከአራቱም ሴቶች አስተዋውቋታል። ማታ ከመጡት ገና ብዙ ያልመጡ ይኖራሉ። በኮመንት ላይ ሁሉም አላስገባችም እንጂ በትክክል እየተናገሩ ነበረ ትላለን ከትላል ወደብ ና ያሁን ህብ በቀረበው ስድስት የችኛውም ሴት አሁን በህግ ልትጠየቅ ነው። ጉድበል ጎንደር አለ